ምንድን ነው ምን እየሆንክ ነው ደህና ነህ ደህና ምንድን ነው የምትወራጨው እየተራጨክ አይደለም እየዘፈንክ ነው በሆዴ ስለሆነ ነው ያልሰማኝ ሄኒ እሱን ነገር ተው አላልኩም ለምን ዘፋኝ መሆን አትችልም ሄኒ ለምን አባ ለዘፋኝነት የሚሆን ድምፅ የለም እና ባይኖረኝ ምን ችግር አለም ምንም ችግር የለም እኮ። ና ና ና ና ቁጭ ከኔና ከእናትህ ማንን ነው የምትወደው? ከኔና ከእናትህ ይበልጥ የምትወደው ማንን ነው? ሁለታችሁ ነው። የብልጥ መልስ መልሰ ሞትሃል። በአንተ ቤት ምረጥ። ከኔና ከእሷ ምረጥ። ማንን ነው ይበልጥ የምትወደው? ሁለታችሁ ነው። የግድ ምረጥ ብትባልስ ያስገድደኛል ለምሳሌ ለምሳሌ ሌባ መጥቶ ከእናትና ከአባት ምረጥ ቢልህ ማንን ትመርጣለህ? አንተን። ለምን? የምትፈልገውን ነገር ታደርግልናለህ። የምትፈልጉትን ሳይሆን የሚያስፈልጋችሁን። የሚያስፈልገን ነገር ታደርግልናለህ። ሌላስ? ትንከባከበናለህ። ድፍናለች። መልሶ አብራራት ትምርታችን ትከታተናለህ። ትምህርት ቤት ስትጠራ ትሄድልናለህ። እኔ እሄዳለሁ። እንደ እናታችሁ አይደለች እንደምትሄድላችሁ። አንተኮ ስለማይመች ነው እንጂ ትሄድልናለህ እኮ። ሌላስ? አራባ ሰዓት ተረፈደ፣ የትምህርት ቤት እሺ፣ ሂድ ሂድና ዩኒፎርምህን ለባብስ። አብረን ሂድና ያን የስፖርት አስተማሪ የማናግረው ጉዳይ አለ። የማን ነበር ስሙ ያልከኝ? ገረመው። እውነትም የሚገርም ነው ስሙ ሂድ ሂድና ለባብስ፣ የኔንም ተዘጋጅ። ይበላት እማዬ፣ ወይም በደርሱ ይሻላል። ዛሬ የሚዋደዱ አባትና ልጅ ተያይዘው ትምህርት ቤት ሲሄዱ ማየት ይፈልጋሉ። ሂድ።